ሰላም፣ እንዴት ናችሁ? ወደ ዩቱብ ተከታታዮች እንግዲህ ዛሬ የምናየው ቆንጆ ቆንጆ ፕለጊኖችን ይሆናል ማለት ነው የምጠቁማችሁ። ስለዚህ ከዛ በፊት ግን እችን ኮሜንት እዋትና፣ በደንብ ስለዚህ እንደዚህ አይነት ኮሜንቶች በጣም ብዙ ጊዜ ይደርሱኛል እና ይደብራል። ሳውንድ ሰሌክሽንን ማሳየት አለብህ ዲቴል ገብተህ እያንዳንዱን የምጠቀማቸውን ትራኮች ሌላ ሙዚቃ ላይ ማለት ነው የራሴን የደረስኩባቸውን አሁን የራሴን ቀለም ትን ለማለት ምናምን የማደረጋቸውን ነገሮች እነሱን ሁሉ ዲቴል ፕራይቬት የሆነን ነገርን ካላሳየን በጣም ሽቆንቁን ሆነሃል አይነት ነገር እና ማንም ሰው ይህን ነገር ሊያሳይ አይችልም። እኔ እንደውም ዲቴል ገብቼ ነው ትግረኛ እንደዚህ መሰረት ትችላላችሁ እያል የራሴን ክሬት የሆነ ነገር እየሰራው ክሬት እያደረግ ኢንትሮዎች ምናምን አደለም ቲዩቶሪያል ስሰጣቸው የነበረው እና ለዚህ ነገር ምስጋና አይደለም የተረፈኝ እንደዚህ አይነት ልክ ያልሆኑ ኮሜንቶች ናቸው፣ እና በጣም ነው የሚያሳዝነው። ታውቃላችሁ እግዚአብሔርን። ለማንኛውም ዛሬ ቆንጆ ቆንጆ የሆኑ ፕለጊኖችን እጠቁማቸዋለሁ። ስለዚህ ወደ ቪዲዮ እንሂድ። እሺ እንግዲህ የመጀመሪያው እንደምታዩት ስቱዲዮ ድራም ይባላል። እንግዲህ ይሄ ይሄ የድራም ፕለጊን ኮንታክት ላይ ነው የሚገኘው የመጀመሪያው እንግዲህ ላሳያቸው የፈለጉት ኮንታክት ነው ማለት ነው። ኮንታክት ማለት በጣም ብዙ በጣም ብዙ ዳውንሎድ የሚደረጉ ላይብራሪዎች ያሉት ራሱን የቻለ የኔቲቭ ኢንስትሩመንት እንትን ነው እና ትልቅ ሶፍትዌር ነው። ስለዚህ ይሄ እዚህ ፕላጊን ውስጥ በጣም ብዙ የሚጨመሩ ዳውንሎድ የሚደረጉ እንትኖች አሉ ማለት ነው፣ ላይብራሪዎች አሉ። ከእነሱ መሀር እንግዲህ ስቱዲዮ ድራማ አንዱ ነው ማለት ነው። ስለዚህ ብራስ አለው ይሄ ብራስ ሴክሽን አለው። ይሄ ኮንታክት የሚባለው ማለት ነው። ብራስ ሴክሽን አለው፣ ጊታር አለው፣ ኢፒያኖች ከፈለጋችሁ ከፈለጋችሁ ቤዝ ከፈለጋችሁ የፈለጋችሁትን ዳውንሎድ አድርጋችሁ እዚህ ላይ ላይብራሪውን መክተት ትችላላችሁ ማለት ነው። ስለዚህ እሱን እንዴት እንደሚካተት እንትኑ ጊዜ ስለሚፈጭ ጊዜ ስለሚወስድ እሱን አሳያችኋለሁ፣ ግን ዳውንሎድ የምታደርጉበትን ቦታ ግን መጠቆማቸው ይሆናል ማለት ነው። መጨረሻ በቪዲዮ መጨረሻ ላይ ጠቁማቸዋለሁ። ስለዚህ እስቲ በጣም ደስ ይላል። ቆንጆ ነው። በጣም እንደምታዩት ይሄ በጣም ቆንጆ የሆነ እንትን አለው እንደፈለጋችሁ ትቀያይሩት አላችሁ። እዚህ ጋር ፖፕ አለ፣ ፈንኪ አለ፣ ጃዝ አለ፣ ሃርድ ሮክ አለ፣ ሜታል ድራማ አለ፣ ብሉዝ ብሉዝ ኤንድ ካንትሪ ሚዚክ ላይ የምትጠቀሙት አለ። ለምሳሌ እንደዚህ አርጋችሁ እዚህ ላይ ታሽታል፣ ሳውንዱ እየተቀየረ ይመጣል ማለት ነው። ደስ ይላል ይሄ ቆንጆ የሆነ እኔ የምጠቀምበት ቆንጆ የሆነ የድራም እንትን ነው ማለት ነው። ስለዚህ እዚህ ላይ ኮንታክት ላይ በጣም ብዙ የምትጭኗቸው የፒሲያችሁ እንትን ምንድን ነው ጂቢው ካልገደባችሁ በስተቀረ የምትፈልጉትን አይነት ነገር ዳውሎድ አርጋችሁ እዚህ ላይ መጫን ትችላላችሁ። እና ዳውሎድ የምታደርጉበትን ደግሞ ዌብሳይት ጠቁማችኋለሁ። ስለዚህ ይሄ ነው አንደኛው ፕለጊን። ስለዚህ ኮንታክት ይባላል ማለት ነው ይሄ ወደ ሁለተኛው ደግሞ እንግባ። እሺ ይሄ ደግሞ እንግዲህ እንደምታዩት የኢፒያም አይነቶች ያሉበት ፕለጊን ነው። ይሄ በጣም የሚወደድ ፕለጊን ነው። እንደምትሰሙት በጣም ደስ የሚል እንትን አለው። ስለዚህ ይሄ ሁለተኛው ነው ማለት ነው። እና እዚህ ላይ እንደምታዩት በጣም ብዙ የምትፈልጉትን አይነት እዚህም ደግሞ ስትመጡ የምትፈልጉትን አይነት በጣም ብዙ የሆነ የኢፒያኖ አይነት ናቸው ያሉት። ይሄ አለ። ስለዚህ ይህንንም ደውሎድ የምታደርጉት እዛው መጨረሻ ላይ የምጠቁማችሁ ዌብሳይት ላይ ነው ማለት ነው። ሁለተኛው ፕላጊን ይሄ ነው። በጣም ቆንጆ የሆነ ፕላጊን ነው። ወደ ሶስተኛው እንግባ። እሺ፣ ሶስተኛው ደግሞ እንግዲህ መኒ ቤዝ ይባላል። በጣም የምወደው የቤዝ አይነት ነው። በጣም ብዙ የቤዝ አይነቶች ላይብረሪዎች አሉት። እንደምታዩት እዚህ ላይ እንግዲህ እንደምታዩት የማትጨርሱት አይነት ነው ያሉት የቤዝ አይነቶች አሉት። በደንብ በቃ ስለዚህ ሌሎችም ነገሮች አሉት ገብታችሁ ማየት ትችላላችሁ። የስላፕ ስላፕ አይነቶች በጣም ደስ ደስ የሚሉ የቤዝ እንትን ያሉበት ነው። እንግዲህ ይሄ ሶስተኛው ፕለጊን ነው ማለት ነው። በጣም ነው የምወደው፣ በጣም ደስ ይላል። በጣም ብዙ አይነት እንትኖች አሉት እንደምታዩት። እንግዲህ በጣም የሚገርም ነው፣ ብዙ ሳውንዶች አሉት። እንግዲህ ይሄ መኒ ቤዝ ይባላል ማለት ነው። ስለዚህ ይሄን ዲቴል ነው፣ ማንም የማይጠቁማቸውን ነገር ነው እኔ እየጠቆምካችሁ ያሉት የምር የምምላችሁ እሺ ወደ ሶስተኛው ደግሞ እንግባ ማለት ነው። ተኛው ወደ አራተኛው። እሺ እንግዲህ አራተኛው ፕለጊን ደግሞ እንግዲህ የምናየው ቲፔስ ይባላል። ቲፔስ ሞጁል ነው የ የ ብራስ አይነቶች ሞጁል ነበረ እንግዲህ በሶፍትዌር የመጣ ሞጁል ነው። ስለዚህ እዚህ ላይ በጣም ብዙ አይነት ሳውንዶች አሉት። በጣም ደስ የሚሉ ሳውንዶች አሉት። የብራስ ጥያቄዎቻችሁን በጣም ይፈታላችኋል ብዬ የማስበው አይነት እንትን ነው፣ እንደምትሰሙት ከዛ ደግሞ እንደዚህ አይነትም አለ። ብዙ አማራጮች በጣም ብዙ አማራጮች አሉት፣ በጣም ብዙ። ስለዚህ ይሄን ገብታችሁ ደውንሎድ አርጋችሁ ይሄንን መጠቀም ትችላላችሁ። ቲፔስ ይባላል። በጣም ቆንጆ እና ፌመስ የሆነ ፕለጊን ነው ማለት ነው። ስለዚህ ወደ አምስተኛው ደሞ እንግባ። እሺ እንግዲህ አምስተኛው ደግሞ ኤክስፓንድ ይባላል። እንግዲህ እንደምታዩት ኤክስፓንድ ይሄ ነው። ከዚህም በፊት ሙዚቃ ሰርችበት አሳይቻችኋለሁ። ምንም የሌለው አይነት የሳውንድ አይነት የለም። በቃ ከዚህ ውስጥ ብዙ ነገሮችን ነው የምታገኙት፣ ብዙ ነገር ያቀልላቸዋል። እንደምታዩት መአት መአት መአት ነገሮች፣ በዚህ ብቻ ሙሉ ሙዚቃ አቀናብራችሁ መጨረስ ትችላላችሁ። ስለዚህ ይሄ በጣም አሪፍ የሆነ ቆንጆ የሆነ ፕለጊን ነው ማለት ነው። ስለዚህ ይሄንን እየሰራው ያለሁት ከዚህ በኋላ እንደዚህ አይነት ጥያቄ እንዳይመጣ ነው። ምክንያቱም በጣም እንትን ያስብላል ሰው ያለውን ነገር ማካፈል ሳይፈልግ ወይ ደግሞ በጣም ቀና ያልሆነ ሰው አይነት እንደዚ አይነት ስሜት ስለተሰማኝ ነው ኮሜንት ላይ ማለት ነው። እና ስለዚህ ለማንኛውም ኤክስፓንድቱ ይሄ በጣም ቆንጆ የሆነ ፕለጊን ነው ማለት ነው። ስድስተኛው ጋር ደግሞ እስቲ አሁን ደግሞ እንሂድ። እሺ፣ ስድስተኛው ደግሞ እንግዲህ የድራም እንትን ነው፣ ላይቭ የሚመስሉ ድራም ድራሞች ያሉበት ፕለጊን ነው የምጠቁማችሁ ዛሬ። ደግሞ ማለት እንግዲህ ይሄኛው ደግሞ ምንድን ነው? ቆንጆ ቆንጆ የሆኑ ድራሞች ነው ያሉት። በጣም ቆንጆ ቆንጆ አይ ቲንክ በላይቭም የተቀዱ አይነት ነገሮች ናቸው ያሉት እና እንደምትሰሙት እንግዲህ ይሄ በጣም እዚህ ውስጥ መአት አይነት መአት አይነት ነገሮች አሉት። እንደምታዩት መአት በጣም ብዙ በቃ እንትን ብላችሁ ማትጨርሳችሁ አይነት የእንትኖች አሉት ማለት ነው። ስለዚህ ይሄ አዲክቲቭ ድራም እንግዲህ ቆንጆ የሆነ ፕለጊን ነው ማለት ነው። ይሄንም መጠቀም ትችላላችሁ። እሺ፣ ወደ ቀጣዩ ደግሞ እንግባው። እሺ፣ ሌላው ደግሞ እንግዲህ ከዚህ በፊት ብዙ ሙዚቃዎች ሰርቼበታለው ታስታውሱ እንደሆነ በጣም ቆንጆ የሆኑ ሳውንዶች ያሉት ነው። ፒውሪቲ ይባላል። ስለዚህ ይሄ ድራም አለው፣ ፒያኖ አለው፣ ኦርጋን አለው፣ ፐርከሽኖች አሉት፣ ቤዝ አለው፣ ሊድ ጊታር፣ አኮስቲክ ጊታር አለው፣ ስትሪንግ ብራስ አለው። እነዚህ የፍሉት ምናምን ድምፆች እነዚህ የትንፋሽ ድምጾች አሉት። ብዙ ብዙ ነገሮች አሉት ማለት ነው። ስለዚህ እንደዚህ አይነት ነገሮችም አሉት። አይ ቲንክ ይህንን የቤቶች ድራማ ላይ ታቁታላችሁ። የቤቶች ድራማ የተሰራበት አይነት እንትን ነው ይሄን ስለዚ ስለዚህ እንደዚህ አይነት ነገሮችም አሉት። ስለዚህ በጣም ቆንጆ የሆነ ፕላጊን ነው። ስለዚህ ይህንንም ልጠቁማችሁ ወዳለሁ ማለት ነው። ስለዚህ የመጨረሻ ደግሞ አንድ ልጠቁማችሁ። እሺ ቀጣዩ ደግሞ ምንድነው? በጣም በብዙዎች ተወዳጅ የሆነው ፕለጊን ነው። ብዙ የሆኑ እንትኖች ያሉት ሲንዝ ነገሮች ያሉት ናቸው እና አልቢኖ ይባላል። ስለዚህ እስኪ ሳውንዶቹን የተወሰነ ለመስማት እንሞክር። እንግዲህ በመጀመሪያ እዚህ ላይ እንግዲህ ራይት ክሊክ አድርገን እዚህ ጋ ሲንዝ የሚለውን እንምረጥና እዚህ ጋ እስኪ? እስ እሺ ስለዚህ ይሄ በጣም ብዙ እንትን ብላችሁ የማትጨርሷቸው በጣም ብዙ በጣም ብዙ እንትኖች አሉት እንግዲህ እንደዚህ እያደረግን ማየት እንችላለን እ ለምሳሌ ለምሳሌ እስኪ ይሄንን በጣም የሚገራረሙ ነገሮች አሉት ይሄንን እናንተ ራሳችሁ እንግዲህ ሳውንድ ሰሌክሽን ላይ ራሳችሁ የምትፈልጉትን ከዚህ በጣም ልትወዱት የምትችሉት ሁለት ትራክ ሊሆን ይችላል ገባችሁ ግዴታ ሁሉንም እኮ መጠቀም አለባችሁ ማለት አይደለም ግን ሳውንድ ሰሌክሽን ከአንድ ፕለጊን ላይ ሁለት ነገር ሊሆን ይችላል ልትወስዱ የምትችሉት ስለዚህ እነሱ እነሱ ነገሮች የራሳችሁን ፕሪሴት መስራት ነው እዚህ ላይ ለምሳሌ እዚህ ላይ ትመጡና ሴቭ ፕሪሴት ሚላል አይደል አሁን እቺ መረጣችሁ እዚህ ላይ መታችሁ ሲንዝ ዋል ለምሳሌ ይሄን አሁን የመረጥነውን ሳውንድ ከወደዳችሁት ሲንዝ ዋን ብላችሁ ሴፍ ታደርጉታላችሁ ስለዚህ ከዚህ በኋላ ቀጥታ ሳውንድ ሰሌክሽናችሁን ስለጨረሳችሁ እዚህ ጋር መታችሁ ሎድ ፕሪሴት ትሉታላችሁ ማለት ነው። ስለዚህ እቺ ተና እንደምትለያት እቺ ሲንዝ ዋን ምትሏ መጣች እቺ ነክተር እዚህ ጋር ይሄ ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን መጫወት እንችላለን። ስለዚህ ይሄንን ይመስላል። በቀጣይ ደግሞ እንግዲህ የተለያዩ ፕለጊኖችን ማሳያቸው ይሆናል። ቀናነታችሁን አይቼ የእናንተንም ቀናነት ሰብስክራይብ አድርጉ፣ ይህም ቪዲዮ ላይክ አድርጉት፣ ቀጣይ የነበሩትንም በደንብ ተመልከቷቸው። ስለዚህ ለእኔም ይጠቅመኛል፣ ለእናንተም ደግሞ እኔ ብበረታታ እጠቅማቸው። የምትፈልጉት ግር ያላችሁ ነገር ካለ እንድሰራላችሁ የምትፈልጉት እነዚህ ሚክሲንግ ላይ ማስተሪንግ ላይ ምናምን ግር ያላችሁ ነገር ካለ እኔ በአቅሚ በምችለው ነገር ደግሞ እንትን ለመስጠት እሞክራለሁ፣ ቱቶሪያል ለመስራት እሞክራለሁ። አመሰግናለሁ። በጣም ቴንኩ